አይዟችሁ በአንድ ጥያቄ አምስት ሺህ ብር አድርገነዋል። ሀይሌ ፊልም ትወናው ላይ ስለገባ በፊቱ ብዙ ነገር ማውራት ጀምሯል። ስለዚህ ሀያ አምስት ፊልም እሰርቻለሁ ብለሽ እበልጣዋለሁ ብለሽ ከናቅሽው አደገኛ ነው፣ እንትን እንዳትሆኝ ተፎካካሪን መገመት አለብሽ። እሺ፣ ድንገት ሰርፕራይዝ የሚያደርግ ነገር አየን ፊታችን ምንድን ነው የሚሆነው ሰርፕራይዝ እስኪ ዘነቡ ዘነቡ በቦታው ቢሆን ሰርፕራይዝ ብትደረግ፣ እሺ፣ ድንገት እርቦን በጣም የምትጣፍጥ የሽሮ ሽታ ሽቶ እመጣል፣ እርቦ እና ረሀብ ስሜት ያችን የምትፈላ የሽሮ ሽታ ብላ ባፍንጫ ሄዳች። ምንድን ነው ፊታችን የሚሆነው? ይሄኔ ሀይሌ ሽሮ ሸቶ ሳይሆን ሪከርድ ሰብረን ይመስል ማራቶኑን በወዲያው እውነት። እሺ ለማንኛውም አሁንም ዘነቡ እ የጠፋ ልጅ ድንገት መንገድ ላይ ወላጆቹ የሌለ ልጅ ወይም ደግሞ አጠገቡ ወላጆቹ የሌለ ልጅ አየን፣ የሚያሳዝን ልጅ ፊታችን እንዴት ነው የሚሆነው? ሁለት ለአንድ አንድን የሰጥቼው ነው እኮ። ቆየት ብለሽ ዶፒንግ ወስደን። እሺ መቼም መዲናችን ላይ አሁን ዝናብ ስለዘነበ ሊያጋጥም ይችላል እንጂ በበጋ ወክ ለሚያደርግ ሰው ያጋጥማል፣ መንገድ ላይ አፍንጫ የሚሰብር ኃይለኛ መጥፎ ሽታ ሸተተን ድንገት፣ እስኪ ፊታችን ምንድን ነው የሚሆነው? ተወዳዳሪዎች። እኔ ልወዳደር አለ። ግባበት። ሸተተኝ ለምጄዋለሁና ነው ወደድኩት። እኔ ደግሞ የፓሪ ቶ ማን አሸነፈ? ተው ተው ተው! እንዴ፣ በዚህ እንኳን ይቅርብኝ። ለምን መሰለህ? እንኳን እኔ ትሬኒንግ ስሰራ በአብዛኛው ተላምጆ ስለሆነ፣ በሬዲዮ አስደንጋጭ መግለጫ ሰማን። ፊታችን ምንድን ነው የሚሆነው ተወዳዳሪዎች ም ሁለቱም መግለጫ በመስማት ግን በጣም ብዙ ልምድ አካብታችኋል። አስደንጋጭ መግለጫ። ቀጣይ ጥያቄ ይሄ እንኳን በጣም እንትን ነው መንገድ ላይ ቆሞ አትክልት እንደሚያጠጣ ሰው በኩራት ሽንቱን የሚሸና ሰው አያችሁ? ላሳያችሁ ምንም ነው እኮ ነው መደዳ ምንድን ይለኛል ያው ግን ብዛት አሉ። እንደ ሰው አይደለህም ነው ምለው። እኔ ሰው አይደለም በእውነት ነው ማለት። እንደዚህ ቤት ቤት ቤት ጥግ ጋር መጥቶ እንደዚህ መጣ ዘድ ነው ሁኔታ ይሸናል። አረባ ሳይዝ አይችልም። እስኪ ቀጣይ ጥያቄ ድንገት አንድ ሰው መጥቶ ሽጉጥ ደቀነብን፣ ምንድን ነው የፊታችን የፊታችን ገጽታ የሚሆነው? ዱላ እኮ አይደለም ሽጉጥ ነው። አይ የዱላ ነው። እሱን ነገር አታሳየኝም። ስማ ልብለጣችሁ? እንዴ በሽጉጥ አትበልጠኝ። የደረሰበት ያውቃል አንተ ሻለቃ ላይ ይደቀናል። ሀይሌ በመልሱ ለመጀመሪያበመልስ ነው በመልስ ነው ያሸነፈው በመልስ ነው ያሸነፍከ ቀጣይ ጥያቄ ለሁለታችሁም በምስል ነው የሚሆነው። ምንድነው የምናቆም ሁለታችሁም እዚህ ጋር ቆማችሁ በቀጣይነት ሁለት ጥያቄዎች ናቸው የሚቀሩት። ኃይሌና ዘነቡ ህፃን ማቲያስን አምስት አምስት ሺህ ብር ስንባባል ነበር። አንድ ቪዲዮ ያሳይሻለሁ። አይንሽን አለመጨፈን ነው። ቪዲዮን አይተሽ ቀረብ ብለን እናየዋለን። ነይ አሁን እዚህ ጋ ዝግጁ። ውይ አይኔ ተርገበገበ። እንድገምላት ይህን ቪዲዮና አይንሽ በፍጹም እንዳይርገበገብ ዘነቡ

ጠዋት እና ከሰዓት ማታ ላይ እንግዲህ ሰበን አዎ፣ ሰባት ማታ መሆኑ ነው። ምንድን ነው መሰለህ፣ እንዲሁ ሲመስለኝ ነገሩ ያው ሀገር ቤት እኔም ብዙ አውቃለሁ፣ እና ሰዓታት እየጠበቀ ከፍ ዝቅ ይላል ማለት። ኃይሌ እንደው ነፃ ማቲያስ በትክክል መልሶለት ይሆን? ትክክለኛውን መልስ እስኪ እንየው። እሺ ግን ለጥረት፣ ለጥረት ሁለቱም